የጅቡቲው ጁንታና ሻማ ያበራው ወንጀለኛ። የፌዴራል ፖሊስ የወንጀል ምርመራ ቢሮ የወንዶች እስር ቤት ሶስት ክፍል ብቻ ነው ያለው። መካከለኛው ክፍል ላይ አስገቡኝ። አበበ የለም። ክው ብዬ ደነገጥኩ። ምን እንዳስደነገጠኝ እንጃ። የገደሉት መስሎኝ ይሆናል። ግን ስሙን መዝገብ ላይ እንዳየሁት ትዝ ሲለኝ በሌሎች ክፍል ውስጥ ሊሆን እንደሚችል ስገምት እንደገና ተረጋጋሁ። ስገባ በክፍሉ ውስጥ የነበሩ እስረኞች በሞቅታ ተቀበሉኝ። 99 በመቶው የትግራይ ተወላጆች ናቸው። በዚያ ሰሞን ትግራዊ መሆን ወንጀል ነበርና ተለቃቅመው እየገቡ ነበር። ደጀን ያልሆነ ሕዝብ ይታጎራል። የሚለው ወንጌል አብይ ፈጸም ዘንድ የትግራይ ተወላጆች አንዱ ባንዱ ላይ ተደራርበው ታጉረዋል። ለእኔ ግን ሁሉም ቦታ ለቀው፣ እዚህና ይሄ ይሻልሃል እሱ ጋ እግረን አያዘረጋህም ወዘተ እያሉ ይሻላል ባሉት ቦታ ሁሉ ሊያስቀምጡኝ ተረባረቡ። በጠባቧ ክፍል ከአስር በላይ ሰዎች ነበሩ። አንዱ ቦታ ላይ ቁጭ እንዳልኩ ሁሉም ራሳቸውን አስተዋወቁኝ፣ የትግራይ ልጆች መሆናቸውንም ነገሩኝ። ስምንተኛው የመቀለ ክፍለ ከተማ እዚያ አይደል እንዲህ ያለው ስላቸው፣ ሁሉም በሳቅ አውካኩ። መቀለ በሰባት ክፍለ ከተሞች የተዋቀረች መሆኗን ስለማውቅ ነበር ስምንተኛው ይሄ ነው ማለት የመቀሌ ልጆች ሳቅና ጨዋታ የሚያውቁ ስለሆኑ ነገር ቶሎ ይገባቸዋል እድሜ ለጋዜጠኝነት ህይወቴ በሁሉም የክልል ዋና ዋና ከተሞችና በአብዛኞቹ የዞን ከተሞች ውዬ አድሬያለሁ የአብዛኛውን ከተማ ጠባይ አውቀዋለሁ የመቀሌን ያህል ቀልደኛ ከተማ ግን አላውቅም ምናልባት አዲስ አበባ ትስተካከላት ይሆናል አዲስ አበባ ላይ እውነተኛዎቹ የአራዳ ልጆች ጨዋታ ይችሉበታል ወዲሾ በትግርኛ የአራዳ ልጅ ማለት ነው እነሱ ግን ፖለቲካንም ማኅበራዊ ጉዳይንም ሲያፌዙባት የሚያህላቸው የለን። እነዚህን በፈገግታና በጨዋታ ሲቀበሉኝ እስር ቤት ውስጥ ያለው መሆኔን ለደቂቃ ዘንግቸዋለሁ። መቀለ ኤላዛ ካፌ ወይም 22 አንድ ቡና ቤት ውስጥ የደረስኩ መስሎኝ ከርቸሌዮን ለደቂቃ ዘነጋሁት። እንደምትመጣ እንጠብቅ ነበር አለኝ አንዱ ፈገግ ብሎ። ከዚህ ቤትና ከሞት የሚቀር የለም እኮ አልኩ እንደ ማፌዝ ብዬ የአውሎ ሚዲያ ጋዜጠኞችም መጥተው ነበር። ዛሬ ሌሊት ወሰዷቸው። የተፈቱ መስሎን ነበር፣ ግን አይመስለኝም። ቤተሰቦቻቸው እስካሁን እየመጡ እያፈላለጓቸው ነው፣ የሉም ብለው መለሷቸው። ከዚህ ቀጥሎ ባለው ክፍል ውስጥ ነበሩ። እነሱን ወደ ሽንት ቤት ሲወስዷቸው እንዳናያቸው እኛን ክፍላችን ውስጥ አስገብተው ይቆልፉብን ነበር፣ ግን በጭላንጭል አይተናቸዋል አለኝ አበበባዬ ሳልመጣም ስል ጠየኳቸው። እንዳላዩት ነገሩኝ ግን ትናንት ማታ ስለገባ ገና ስላልተገናኙ ይሆናል ብዬ ተጽናናሁ። ግራና ቀኝ ባሉት ክፍሎች ውስጥ አስገብተውት ሊሆን እንደሚችልም ግምታቸውን ነገሩኝ። ከዚያም ድምፄን ከፍ አድርጌ ሸበላው ስል ጠራሁት። አለና አለና አለ ጮክ ብሎ እፎይ አልኩ። ወዲያው የእስር ቤቱን ዘባ አስፈቅዶ እኔ ወዳለሁበት ክፍል መጣ። ካገረሸበት የጨጓራ በሽታ ውጪ ደህና ነው ከጎን የተቀመጠ በትናንትናው ነው ምሽት የገጠመውን እያጫወተኝ ባረፈበት ከስታው ሶስት በጠዋት ሄደው ብርበራ ማድረጋቸውንም እየነገረኝ የአውሎ ሚዲያ ሰራተኞችም ከዘበኛ እስከ ጋዜጠኛ ምታሰራቸውን ግን ደግሞ ዛሬ ጠዋት እቃቸውን እንዲይዞ አድርገው እንዳስወጧቸውና ወዴት እንደሄዱ እንደማይታወቅ እየተረከልኝ ቆየን። ከእስር ቤት ተጋሪዎቻችን ጋር እየተወያየን በተጠረጠርንበት ወንጀል እየተሳሳቅንና እየተሳለቅን ዋልን። አብዛኞቹ ነጋዴዎች ናቸው። ምሳ ሰዓት አካባቢ አንድ የማከብረውና ብዙ ኢንቨስትመንቱ አማራ ክልል የሆነ ቢሊዮነር ገባ። ሁላችንም ደነገጥን። ይህንን ሰው ማሰራ አያስፈልጋቸውም ነበር በሚል ነው ድንጋጤ። ባለሀብቱ ለህወሀት 45ኛ ዓመትም ለብልጽግና የምርጫ ቅስቀሳ ገንዘብ እያዋጣ ከሁለቱም ሳይጣላ ለመቀጠል የሚፈልግ ሰው ነበር። ደግሞም በእርሱ ቢዝነስ ውስጥ አብዛኞቹ ተቀጣሪዎች አማራዎችና ኦሮሞዎች ናቸው። መቀለል የሚገኘው ሆቴሉ እንኳን ሳይቀር ኦሮሞ ሥራ አስኪያጅ የቀጠረ እንደ ማንኛውም ሀገር ወዳድ ሰው ከዘር ስሌት ይወጣ የለየለት ነጋዴ ነው። በ2011 ዓ ም የአማራ ክልል መንግሥት በግጭት ምክንያት በምዕራብ ጎንደር ያሉ የመንግሥት ሠራተኞችን ደሞዝ መክፈል አልችል ሲል ይሄ ባለ ሀብት ለወራት ሸፍኗል። ሰላምታ ከተለዋወጥም በኋላ እኔ አላስቻለኝም ጠየቅኩት። ደግሞ አንተ ምን አድርግ ነው የሚሉ ሽብር ነው ብለው መዘገቡኝ አለና፣ እንባው በአይኑ ግጥም አለ። ወዲያው ሶፍት የሚያቀብሉት ሰዎች ተረባርቡ ኖ ስሜት አያትሁን። እነሱ እዚህ የምታየውን ሰው ሁሉ አፍሶ ያስገቡት ሽብርተኛ ብለው ነው። አትደናገጥ ብዬ ላጽናናው ሞከርኩ። ሌሎቹም አባበሉት። አይ የኔን ጠላቶች አውቃቸዋለሁ፣ እና አትክልት ኃይለ ስላሴ ናቸው ገንዘብ አምጣ ካልሆነ እናሳስረሃለን ሲለኝ ከርሟል። የመቀሌ ጊዜ አስተዳደር ከንቲባ በነበረ ጊዜ በጋርዶቹ አሳግቶኝ ጀነራል ዮሐንስ ነው ያስፈታኝ። እዚህ ከመጣሁ በኋላም ገንዘብ አምጣ እያለ ጨቀጭቀኝ ነበር። አሁን ያሳሰረኝ እሱ ነው። ጋምቤላ ለእርሻ የተሰማሩ የቀን ሠራተኞችን ደሞዝ ላስተላለፍ ወደ ባንክ እየገባሁ ነው የተያዝኩት። ደሞዝ ይጠብቁ የነበሩ የቀን ሠራተኞች 450 ናቸው። ለእነሱ 500 ሺህ ብር ላስተላልፍ እየገባሁ ነበር። በእኔ ስር ከአስር ሺህ የሚበልጥ ሰራተኛ አለ። ይህንን ሁሉ የሥራ ዕድል የፈጠርኩ ነጋዴ ነኝ። ስለ ፖለቲካ አላውቅም። ይህ ሁሉ ሰራተኛ ቢበተን እዳው ለመንግሥት ነው መስሏቸው ነው እንጂ እኔ የዚህ ታስሬ አልቀርም። አምስት ሚሊዮን ቢፈጅ ነው ከፍዬ እፈታለሁ አለ። ወደ እስር ክፍሉ ከመግባቱ በፊትም ምዝገባ ቦታ ላይ አሳሪዎቹ ባደረጉለት ትብብር ወደ አብርሃም በላይና ወደ ሌሎች መሰል አብይ ተጋሮች መደወሉን አብራራለን። እንባውን እየጠራረገ በእርግጥ ያለው አልቀረም። ሁለት ሰዓት ባልሞላ ጊዜ ውስጥ ተፈታ። ምናልባት አምስት ሚሊዮን ቢፈጅ ነው ያለው ገንዘብ አስፈትቶት ይሆናል። ያችን አምስት ሚሊዮን ብር የበላትም ባለሥልጣን ግን ይህንን እስከ ጻፍኩበት ጊዜ ድረስ አልደረስኩበትም። የሆነ ሆኖ ባለሀብቱ ወጣ። በዚህ ሁኔታ ዋል። የተለያየ ታሪክ ያላቸው ሰዎች ባሉበት ቦታ ላይ አንድ ላይ መዋልና ማምሸት አይሰለችም። ወታደሮች፣ ነጋዴዎች ዲፕሎማቶች ወዘት አሉ። ከጅቡቲ የኢትዮጵያ ኤምባሲ ታፍሰው የመጡ የትግራይ ተወላጆችን፣ ከመከላከያ ተቀንሰው የወጡ ሰዎችን፣ ከስራ ቦታቸው ታፍሰው የገቡ ንጹሐን በመካከላችን አሉ። ከጅቡቲ ኤምባሲ የመጡ ዲፕሎማቶችና ሰራተኞች ከሀገር ሊወጡ ሲሉ የተያዙ የጁንታው ታጣቂዎች ተብለው ወደዚህ እስር ቤት የተጋዙ ናቸው። ገና ከጦርነቱ ጅማሮ በፊት አንስቶ በሹፌርነት በጅቡቲ ይሰራ የነበረ ወዲ በ2010 ሚያዝያ አብይ ጅቡቲ በሄደ ጊዜ የተዘጋጀውን አቀባበል የደገሱት አዛውንቱ ዲፕሎማት ገሪ እና መሰል ባልደረቦቻቸው የጁንታው ታጣቂ ተብለው በወቅቱ በጅቡቲ የአብይ አምባሳደር በነበረው በብርሃኑ ጸጋዬ ለደመላሽ ገብረ ሚካኤል ተላልፈው የተሰጡ ናቸው። የመንግሥት መገናኛ ብዙሃን በጉዳዩ ላይ ባሰራጩት ዘገባ ወደ ጅቡቲ የተሻገሩ የጁንታው ታጣቂዎች ለኢትዮጵያ መንግሥት ተላልፈው ተሰጡ ብለው ነበር። ይህንን ጉዳይ እኛም የሚመለከታቸውን ሰዎች ጠይቀን ኢትዮ ፎረም ላይ ዘግበነዋል። ወዲ ራያ አብይን ጎንበስ ብሎ በጅቡቲ ኤምባሲ ሲቀበለው ያገኘነውን ፎቶግራፍም ለዜናው ማዳበሪያነት ተጠቅመነው ነበር። ይህንን ጉዳይ ከዚህ ሰው ጋር በእስር ቤት ውስጥ ስንገናኝ በግርም ተጨዋውተነዋል። በእርግጥ ዜናውን ቀድሞ ያስታውሰው አበበ ነው። የጅቡቲው ሰዎች እንዲህ ያሉ ናቸው። ወታደሮቹ ደግሞ ሁሉም በመከላከያ ውስጥ ይሰሩ የነበሩ አባሎች ናቸው። በፓዌ፣ በጦል ላይ በአዋሽ ሲማቀቁ ከርመው በህመምና በተለያዩ ምክንያቶች እስር ቤት ተቀይሮላቸው የመጡ ናቸው። ከፓዌ የመጡት ኮሎኔል ረጅም ሰዓታትን ፈጅተው ብዙ ታሪክ አጫውተውናል። ሰላሳ ዓመታትን ከትግራይ ተራሮች እስከ ወለጋ ጫካዎች፣ ከሶማሌ በረሃ እስከ ሱዳን ግዛት ተንከራተው ለኢትዮጵያ የወጡ የወረዱ ናቸው። የጥቅምት ሃያ አራቱ ጦርነት ከመቀስቀሱ ዋዜማ በፊት ሁሉንም የትግራይ ተወላጅ የሆኑ የሰራዊቱን አባላት ወደ አንድ ማዕከል ለስብሰባ ትፈለጋላችሁ በሚል ሰበብ አከማቿቸው። ጦርነቱ ሲፈነዳ ደግሞ ከነበሩበት ባህር ዳር ወደ ፓዌ ማጎሪያ ተወሰዱ። በቤንሻንጉል ጉሙዝ ክልል በምትገኘውና በዚች ጊንጥ ቢንቢና መሰል ነብሳት ሰዎችን በሚያሰቃዩበት ቦታ የትግራይ ተወላጅ ወታደሮች ተዘጋባቸው። በዚያ ተስፋ አስቆራት ጊዜ ተስፋችን እናንተ ነበራችሁ። ከአሳሪዎቻችን ጋር ተሻርከን በአስገባናት ሬዲዮ በሐሰና ራዲዮ ጣቢያ እንሰማችሁ ነበር። በእውነት አመሰግናችኋለሁ ብለው እኔንም አበበንም ጨበጡ። ልዩ ደስታ ነበር የተሰማን። ቢያንስ እንዲህ ላሉ ሰዎች የመንፈስ ምግብ እንደነበርን ስናውቅ ላንደሰት አንችልም። ሌላኛው ባለታሪክ ሻለቃ ነው። እሱ ለዚህ እስር የተዳረገው በሻማ ማብራት ወንጀል ተከሶ ነው። ከትጥቅ ትግሉ አንስቶ ከ30 ዓመታት በላይ ከቆየበት የውትድርና ሙያ ብሔራዊ ማንነቱ ወንጀል ሆኖ ለእስር ተዳረገና ወደ አዋሽ 40 ተጋዘ። መንግሥት የትግራይን ጦርነት አሸንፈ ያለው ብሎ ሲያምን የተወሰኑ ወታደሮችን ሊፈታ ወሰነና ወደ ተሐድሶ ስልጠና ገባ። ጊዜው የካቲት 2013 ዓመተ ምህረት ነው። ለቀናት የቆየው ስልጠና ሊጠናቀቅ ሲል የካቲት 11 ደረሰ። ይህ ሻለቃም በእስር ቤት ውስጥ የጸረ ደርግ ትጥቅ ትግል የተጀመረበትን የካቲት 11 ለመዘከር በእስር ቤት ውስጥ ሻማ በራ። ሆኖም ይህንንም የብልጽግና ታማኞች ሰሙ። እናም ሌሎቹ ተፈተው የሻለቃ ጁንታውን ይደግፋል ተብሎ በእስር ቀጠለ። ከዚያም ወደዚህ ቤት ገባ። እነ ኮለኔል አንዲት ትብለጽ ስለምትባልና በዚህ እስር ቤት ውስጥ በግብ ስለታሰረች ሴትም አውግተውናል። ትብለጽ የጎንደር ከተማ ነዋሪ ነበረች። በእነዚያ እብድ ሰሞናት አብይ አህመድ አሊ ፀጉረ ልውጦችን እሰሩ ብሎ የእልቂት ጥሪ ባወጀ ጊዜ ከቤተ ክርስቲያን ስትመለስ ፀጉረ ልውጥ መጣች ተብላ ተቀጠቀጠች። የክልል ሶስት ፖለቲካ አዋቂንን ባዮች የወያኔ ሰርጎ ገብ ያዘን አሉና ተነተኑ። ይህች ሴት ወልዳ በደመቀችበት ኖራ ሀብት ባፈራችበት ከተማ ፀጉረ ልውጥ ተብላ ተቀጠቀጠች በማኅበራዊ ሚዲያም እየተደበደበች የሚያሳይ ምስል ተዘዋወረ። በመጨረሻም ከጎንደር ወደ አዲስ አበባ መጣ። በዚህ እስር ቤት ውስጥ ገባች። አንድ አመት ከስምንት ወራት ያስቆጠረችው ይቺ ፀጉረ ልውጥ አንድም ቀን ፍርድ ቤት ቀርባ አታውቅም። ቤተሰቦቿ የት እንዳለች አያውቁ። ላለፉት 20 ወራት እዚህ እየማቀቀች ነው። ወንጀሏ ፀጉረ ልውጥነት ነበር። ይህ የሰው ታሪክ ይቀጥላል። እኔ ግን አበቃሁ።